በርካቶቻቸውን የሚያሳስብና መልስ የሚፈለግበትን አንድ ወሳኝ ርዕስ ይዤላችሁ መጥቻለሁ። እርሱም በዱባይ ወይም በተባበሩት አረብ ምሪስ ውስጥ ያሉ ኢትዮጵያን ትክክለኛ የደሞዝ ክፍያ ክፍ መጠን ምን ያህል ነው? ብዙዎቻችን የተለያዩ ወሬዎችንና ግምቶችን እንሰማለን። ግን እውነታው ምንድን ነው? በዚህ ቪዲዮ የኛ ሀገር ዜጎች በብዛት የሚሰማሩባቸውን የስራ ዘርፎች በዝርዝር እናያለን። ከዛም ደሞዛቸው እየተባለ ካለው ጋር ሲነጻጸር ትክክለኛ ክፍያ መጠን ምን ያህል እንደሆነ ግልጽ እናደርጋለን። ዱባይ እና የተባበሩት አረብ ኤሚሬትስ ውስጥ ብዙ አይነት የስራ አማራጮች ቢኖሩም የኛ ሀገር ዜጎች በአብዛኛው ትኩረት አድርገው የሚገኙባቸውና በብዛት የተሰማሩባቸው ውስን ዘርፎች አሉ። እነዚህ ዘርፎች በዋናነት የቤትሰራተኝነት፣ ሰራተኝነት፣ ሹፌርነት፣ የኮንስትራክሽን ስራና ትክልተኝነት ናቸው። እነዚህን አራት ዋና ዋና ዘርፎች ላይ ተንካየም፣ በኋላ ወደ ደሞዝ ክፍያው ስንመጣ እንደየስራው ልምድና እንደ ቀጣሪ ሁኔታ ትንሽ ልዩነት ሊኖር ይችላል። ሆኖም ግን አጠቃላይ አማካይ መጠን ማወቅ ወሳኝ። ለምሳሌ የቤት ሰራተኝነት ስራ ላይ ያሉ እህቶቻችን የደሞዝ መጠን የሚጀምረው ከ1000 ድራም ሲሆን የረጅም ጊዜ ልምድና ጥሩ ቀጣሪ ሲያጋጥማቸው እስከ 2000 ድራም ሊደርስ ይችላል። ሹፌርነት ደግሞ ከ2000 ድራም ተነስቶ እስከ 5000 ድራም ድረስ ሊደርስ ይችላል። የኮንስትራክሽን ስራ በአብዛኛው ከ800 ድራም እስከ 2000 ድራም ባለው ክልል ውስጥ ክፍያ ሲኖረው አትክልተኝነት ደግሞ በአማካይ ከ800 ድራም እስከ 1500 ድራም ይከፈላቸዋል። በአጠቃላይ አብዛኞቹ የኢትዮጵያውያን ዜጎች በተሰማሩባቸው የስራ ዘርፎች የሚያገኙት የደሞዝ ክፍያ በአማካይ ከ800 ድራም እስከ 5000 ድራም ባለው ክልል ውስጥ የሚገኝ መሆኑን መረዳት ይቻላል። የዛሬ ቪዲያችን የኢትዮጵያን የደሞዝ ክፍያ ትክክለኛ ምስል አሳይቷችኋል ብዬ አምናለሁ። ቁም ነገሩ ወደዚህ ሀገር ለስራ ስትመጡ ትክክለኛውን የገበያ ዋጋና የደሞዝ ክፍያ መጠን ማወቅ እጅግ በጣም አስፈላጊ ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁ ላይክ ማድረግ እንዳትረሱ። በኮመንት ስር ደግሞ እናንተ የምታውቁት ተጨማሪ የደሞዝ መረጃ ካለ ብታጋሩ ለሁላችን ትምህርት ይሆናል። በቀጣይ ጠቃሚ ቪዲዮች እንዳያመልጣችሁ ሰብስክራይብ አድርጉ። እስከዛ ድረስ መልካም ቆይታ።